በድጋሜ ልጅ እናትና አባት ሆነዋል። እንኳን ደስ አላችሁ! አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙልጌታ ጀዋሬ በድጋሜ በልጅ ተባረቁ። ከአስራ አራት ዓመታት መለያየት በኋላ በልጆቻቸውና በዘመድ አዝማድ አማካኝነት ከስድስት ወር በፈጀ በደማቅ ሁኔታ ዳግም ባልና ሚስት ሆኑ። ተወዳጁ አርቲስት ገነት ንጋቱና ረዳት ፕሮፌሰር አርቲስት ሙልጌታ ጀዋሬ በድጋሜ በልጃቸው መባረክ ተሰምተዋል። አርቲስት ገነት ንጋቱ ይህንን ታላቅ ደስታዋን በኢንስታግራም ገጿ እግዚአብሔር ይመስገን በሚል ጽሁፍና ከስር ባለው ምስል የገለጸች ሲሆን የአስደናቂ ጥንዶች በፍቅር ታሪካቸውና በትዳራቸው መቀጠል ብዙዎችን ያስደመመው ሲሆን፣ አሁን ደግሞ በቤተሰባቸው ውስጥ አዲስ አባል በመጨመሩ ደስታቸው ከፍ ብሏል። እጅግ አስገራሚ ነው። አርቲስት ገነት ንጋቱ በድጋሚ የልጅ እናት ሆናለች። እንግዲህ ባለቤቷ ከዚህ በፊት ሲያለቅስ ነበረ ብዙ ሰይፉ ሾው ላይ ቀርቦ ከዚህ በፊት ለሷ ያለው ፍቅር ከባድ እንደነበረ ጭምረም እስካሁን ድረስ እየባሰበት እንጂ እየቀነሰ እንደማይሄድ ጭምርም ስገልጻት ነበረ የሰራው ፋውል በከፍተኛ ሁኔታ ጽጠት ውስጥ ቀጥቶት ነበረ በስተ መጨረሻ በልጆቻቸው አሸማጋይነት ታረቁ በጣም በሚገርም ሁኔታውን ደግሞ ደስታቸው ወደር እንደሌለ ጀምርም ነው ሚኪታ ቦረን ሰብስክራይብ ማድረግ ወቅታዊና አጫጭር መረጃ አገኙ ሰላም ቆዩልኝ